የእኔ ጥያቄ ከምጣኔ ሀብታዊ ምክንያት አንጻር ነው። ኢትዮጵያ እንግዲህ ታዳጊ ሀገር ናት። አብዛኛው የሀገሪቱ ዜጎች ዲሃ ናቸው። ስለሆነም የማይንቀሳቀሱ ንብረቶች ወር ሀብቶች ባለቤትነት ለውጭ ባለ ሀብቶች የሚፈቀድ ከሆነ የሀገሪቱ ዜጎች ሰርተው የመኖር ሀብትን የማፍራት እንዲሁም ደግሞ በሕይወት የመኖር መብታቸውን አይጋፋውም ወይ? ከዚሁ ጋር አያይዤ ማንሳው ምንድነው አንድ ኢትዮጵያዊ ዜጋ ወደ ውጭ ሀገር ሄዶ ሀብት የማፍራት መብት በተመሳሳይ ሁኔታ ተፈቅዶላቸዋል ወይ? ያንን ከግንዛቤ ውስጥ በማድረግ ነው ወይ ህጉ ይሄኛውን የሚፈቅደው? ሌላው ደግሞ የተሻለ ገንዘብ የሚከፍል የውጭ ዜጋ ሲኖር ለሀገሪቱ ዜጎች ለሀገሪቱ ዜጎች ውስም ውስን አቅም የገንዘብ አቅም ከመኖራቸውም አንጻር ዲሃ ከመሆኑም አንጻር ምናልባት ቀድሞውኑ የዛ ንብረት ባለቤት የሆነው አካል ለተሻለ ገንዘብ ስል ለውጭ ዜጋው እንደሚሸጥ፣ እንደሚያከራይ ግልጽ ነውና ከዚህ ከዚያ አንጻርስ ቢሆን እንዴት ይታያል? ምክንያቱም ቀደም እንደተነሳው ከናሽናል ሶቨርኒቲ አንጻር ቀስ በቀስ ከዛሬ 20 10 30 አመት በኋላ ዶሚኔት የመደረግ ነገር አይኖርም ወይ? ሙሉ በሙሉ የሀገሪቱን ዜጎች ከጌም ውጭ የማድረግ ሁኔታው አይኖርም ወይ? ይህንንስ እንዴት ያዩታል የምለውን አያይዞ ብመልሱልኝ ለማለት ነው። አመሰግናል